ክፍል አምስት ሚስጥር። ሰላም እንዴት ቆያችሁኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ክፍል አምስት ሚስጥርን ይዤላችሁ መጥቻለሁ። ክፍል አምስት ሚስጥር። ያያሰው አልነበረም። ከትንሽ ቆይታ በኋላ የአንድ ሴት ወደ ኮሊደሩ ስትመጣ አየች፣ አየቻት። ሴቲቷ አልጮኸችም። በቀስታ ወደ ሚስጥር ከሄደች በኋላ ሚስጥርን ተሸክማ አቅራቢዋ ወዳለው የአግዳሚ መቀመጫ ወንበር ላይ አስተኛቻት። የሚስጥር መንቃት መጠባበቅ ጀመረች። ሚስጥር የግማሽ ሰዓት አስቆጠረች፣ ነቃች። ስትነቃ የአንድ ሰው ታፋ ላይ ጋደም ብላለች። ቀስ ብላ ቀና ለማለት ስትሞክር አቅም አጥሮ አቃታት ሴቲቷ ተኛው ተኝ መተኛት እረፍትሽ ነው አትፍሪ ያሁኑን መተኛት ከፈራሽ ለዘላለም መተኛትን እንዴት ልትቀበዩ ሚጢጢዋ አለቻትና ጸጉሯን እያሻሸቻት ሚስጥር ደንገጥ ደነገጠች ቀስ ብላ በድጋሚ ለመነሳት ስትሞክር ተሳካላትና ቀና አለች ይህችን ሴት ሚስጥር ታውቃዋለች ይህን ፊት የት እንዳየችው በጭራሽ ልትዘነገው አትችልም ይህችን ሴት የምታውቃት የእናት እና የአባቷን መቃብር ለማየት ከእህቷ ጋራ ስትመጣ ሁሌም ባይሆን በብዛት ታያታለች ሁሌም በእጆቿ አበባ ይዛ መቃብሮቹ ጋር ትበትናለች ሽቶም ትነፋባቸዋለች ሚስጥር ይቺን ሴት በጣም ትፈራታለች። ፊቷ ልክ እንደ ቆንጆ እንጀራ ምልክት አለው። ጸይም ጸየም ያለችና ጸጉሯን የተከረከመች ናት። ሁሌም የምትለብሰው ልብስ ጥቁር ግን ጽዱ ነው። ጠረኗ የመቃብሮችን የምትቀባው ሽቶ ነው። አቋሟ ቀጠን ያለችና እጅና እግሮቿ ረጃጅም ናቸው። ሚስጥርና እና በጸሎት የሚፈሯት ሴት እሷን ሲያዩ ሞት ትዝ የሚላቸው ሁሌም ነው ሚስጥር ፈራች የእህቷ በጸሎትን የሞት መርዶ ልትነግራት የመጣች መሰላት ከሴቲቱ ላይ ተፍጨርጭራ ተነስታ ወንበሩ ላይ ቁጭ ብላ አንገቷን ደፋች እጆቿን ቆላልፋ በፊት በታፋዎቿ መሃል አረገቻቸው ሴቲቱ እጆቿን ወደ ሚስጥር እጆች ሰዳ ከፍቷ ከታፋዋ ፈልቅቃ ያዘችው። ሚስጥር ፈራች። ሴቲቱ የቀኝ የቀኝ እጇን ወደ ሚስጥር አገጭ ሰዳ ቀና ካረገቻት በኋላ ምን ነው ፈራሽ? ነው አይዞሽ፣ አትፍሪ ያሰብሽውንና ለሱ የምትጨነቂለትን ሰው እንደማታጪ ተስፋ አድርጋለሁ አለቻት። የሴቲቱን አይን ከሚስጥር አይኖች ጋራ ተገጣጥመው ተፋጠጡ። ሚስጥር አይኗን ስታየው ድንገት ደነገጠች፣ ደርቃ ቀረች። የልብ ምት ጨመረ፣ ልቧ መታ እንደ ጉድ ድው ድው ድው። ሴቲቱ የሚስጥርን ድንጋጤ አስተዋለች። ምን ነው? ለምን ደነገጥሽ? አለችና እጇን ከሚስጥር እጅና አገጭ አነሳች። ከዛም የቀኝ እጇን ወደ ሚስጥር ዘርግታ እንተዋወቅ ሚጢጢዋ ሊባኖስ እባላለሁ አለቻት። ሚስጥር የሊባኖስ እጅ በአይኗ አተኩራ አየቻቸው። ያንቺ ስም ማነው? አለቻት። ሚስጥር ሚስጥር አለች። እጆቿን በቀስታ ወደ ሊባኖስ እጆቹ ወስዳ አጣመረቻቸው። ከዛም የጽናት ትንፋሽ ተቆራረጠ። እኔ የኔ የኔ ስም ደሞ ጽናት ይባላል አለቻት። ሊባኖስ እሺ፣ የተጨነቅሽ ትመስያለሽ ሚጢጢዋ ሚጢጢዋ። ሚስጥር መጣ ውሃ ይዤልሽ አለችና ሄደች። ሊባኖስ ከመቀመጫዋ ስትነሳ አንድ ደብተር ነበረ። ሊባኖስ ከሄደች በኋላ ሚስር ጠጋ ብላ እጆቿ እየተንቀጠቀጠ ደብተሩን አነሳችው። የደብተሩ የመጀመሪያ ገልጽ ገልጽ ላይ በትልቁ ሞት ህይወት ነው፣ ህይወት ሞት ነው ይላል፤ በደማቁ በእርሳስ በማያምር እና ምንጭርጭሩ በወጣ ጽሁፍ ወረድ ብሎ በተመሳሳይ ጽሁፍ ህይወት ብዙ አስመሳይና ከሀዲ እንዳሏት ግልጽ ነው። ሰው ሳያስመስል የሚኖረው ጥላቻን፣ ውሸትን፣ አጭበርባሪነትን ብቻ ነው። ጥቂት እውነተኛ ሰዎች አሉ፣ ግን እነሱን የምናገኛቸው አስመሳዮች ከጎዱን ከጎዱን በኋላ ነው። እኛም አናምናቸው ምክንያቱም አምነን ተጎድተናል። እውነተኛ ሰዎች ይከፋሉ፣ ምክንያቱም አስመሳዮች የሆኑ ሆነው። ህይወት ቲያትር፣ እኛ ደግሞ ቲያትረኛ ነን። ትወናችንን ስንጨርስ ደሞዛችን ደሙዛችን ለመክፈል እንሄዳለን። ሚስጥር ይህንን አንብባ ስትጨርስ ፈራችም ተጽናናችም። ደብተሩን ልትገልጸው ስትል ከደረጃ የሚመጣ ኮቴ ይሰማች ቋቋ ይላል ጥናት የያዘችውን ደብተር በድንጋጤና በፍጥነት ከደነችው። የሰማችው የሊባኖስን ኮቴ ነበረ። በፍጥነት ወደ እሷ ተጠግታ ይኸውልሽ ሻይ አምጥቼልሻለሁ ጠጪ አለቻት። ሻይ የያዘውን እጇን ዘረጋችላት። ሚስጥር እጇን በዝግታ ሰዳ ተቀበለቻት እና የሻዩን ብርጭቆ ጆሮ ይዛ ፈዛ ቀረች። ከመፍሰዟ ያነቃት የሊባኖስ ጠጪ የሚል ድምጽ ነበረ። ሚስጥር እሺ እሺ ጠጣለሁ፣ አለችና አንዴ ጎንጨት አረገች። ሊባኖስ ከለበሰችው ፎጣ ሸሽጋ የያዘችውን ፓስቲ፣ በዘይት የተጠበሰ ፍርኖ ዱቄት ብስኩት አውጥታ እንኪ በሻዩ ብይ አለቻት ሚስጥር ፓስቲ በሻይ በጣም የምትወደው ምግብ ነው። እሺ ብላ ተቀብላት ልትበላ ስትል ሊባኖስ ከፓስቲው ጋር የያዘችውን ዳቦ አውጥታ፣ እሱ ይደርቅብሻል በዳቦ ብዬ ነው ይህንን እኔ በለዋለሁ ብላ ከጇ ወሰደችው። ሚስጥር ዳቦ ጭራሽ የማትወደው ምግብ ነው። በተለይ በሻይማ ጭራሽ አትበላም። የሊባኖስን ይህንን ምግብ ጭራሽ አልወደውም፣ ፓስቲውን ይሻለኛል ማለትን ፈራች። እሽታን ገልጻ ከዳቦ በሻይ ጋራ ውስጧ መታገል ጀመረ። ግባ አትግባ፣ ውጣ አትውጣ። ሊባኖስ ሊባኖስን እያየች የግዷን ሩብ ታክሏን በልታ ከዛ በቃኝ አለች። ሆዷ ቢርበውም ዳቦ መብላት ግን አልቻለች። ሚስጥር ለመጨረሻ ጊዜ ትናንት ጠዋት ከትግስት ጋር ትግስት ማታ ማታ እያዞረች ከምትሸጠው የተረፈውን ፓስቲ በሻይ ነው። ሊባኖስ ሚስጥርን አየት አድርጋ ምን ነው ሚጢጢዋ አልተመቻሽም እንዴ? አለቻት። ሚስጥርም በህይወቷ አንድ ቢሆን አድርጋ ማታውቀው መዋሸትን ነውእና በሚንቀጠቀጥ ድምፅ እጆቿን እያፋተገች አው ዳቦ አልውድም አለቻት። ሊባኖስ በግርምት እያየቻት እና ለምን በላሽ አለቻት። ቆጠት ብላ ሚስጥር በድጋሚ መዳፎቿን እየፈተገች በተቆራረጠ ድምፅ ፈርቼሽ ነው አለቻት። በሰቀቀን ቀና ብላ እያየች ሊባኖስ የአግራሞት ፊት እያሳየች ምን? እንዴት? ምን ያስፈራል? አለቻት ምን ነው እንድትፈሪኝ እያረኩት ነገር አለ አለቻት። ሚስጥርም አሁን የሊባኖስ ጥሩነት እየታያት የመጣ ይመስላል ፈገግ ብላ አይ አለች። ፈራ ፍራቻው ለቀቅ ሲያረጋት እህቷ ትዕግስት ትዝ አለቻት። ወይኔ እህቴ ብላ ብድግ አለች። ሊባኖስ አይዞሽ፣ የት ናት? ምን ሆና ነው እዚህ የገባችው? አለቻት። ሚስጥር እየተርበተበተች የተፈጠረውን ሁሉ አንድም ሳታስቀር ለሊባኖስ ነገረቻት። ሊባኖስ ሚስጥር በነገረቻት የበጸሎት አወዳደቅ አዘነች። ሚስጥር አሳዘነቻት። ውስጧ አቅፈሽ አጽናኛት አቅፈሽ አባቢያት አላት። ከዛም ጽናትን በፍጥነት እና በቅልጥፍ እና ተጠመጠመችባት። ሚስጥር ደነገጠች። ሊባኖስ ስታቅፋት ጠረኗ ይበልጥ ከአፍንጫዎቿ ጋራ ተገናኝቱ እንደ ጉድ ይሸታት ጀመር። ሚስጥር የሊባኖስ ጥሩነት እየታያት ቢመጣም ፍራቻው ግን ጭራሽ እየባሰባት መጥቷል። ሊባኖስ በድንገት ጽናትን ከቅፏ አስወጥታ ትከሻዋን ግጥም አርጋ በሁለት እጆቿ ያዘቻት። ከዛም ወደ ጽናት ተጠጋች እና አይን አይኗን ታያት ጀመረ። ሚስጥር አንገቷን ደፋች። ሊባኖስ ቀና በይና፣ እኔን አይን አይኔን እይኝ አለቻት። ሚስጥር በሰቀቀን ቀና ብላ ሊባኖስን ማየት ጀመረች። ሊባኖስም ለሚስጥር እኔ የምልሽን ሁሉ ትያለሽ ሰማሽኝ? አለቻት ፍጥጥ ብላ። ሚስጥር በጉንጯ አውንታዋን ገለጸችላት። በይ አይንሽን ጨፍኝ ስትላት ሚስጥር ደንግጣ እ አለቻት። አልሰማሽኝም? አለቻት ሚስጥር አይ ሰምቼሻለሁ። እሺ ብላ አይኖቿን ከደነቻቸው። ከዛ ቃል በቃል እንዲህ አስባለቻት። እኔ ሁሌም የሚመጡብኝን ነገሮች ያለ ፍራቻ ያለ መደንገጥ ጠንክሬ አልፈዋለሁ። ፈጣሪ መቼም ቢሆን የማልችለውን ፈተና ሊጥለኝ አይሰጠኝም። ውስጤና እምነቴ ጠንካራ ነው። ፈጣሪ የመጥፎ ስሜቶች መሸጋገሪያ ድልድይ ነው። ይህንን ይህንን አስ ብላት ስታበቃ እሺ አሁን ውስጥሽ ምን ተሰማው? አለቻት ሚስጥር በረዥሙ ተንፍሳ ነጻነት፣ ሰላም እና ጥንካሬ አለቻት። ሊባኖስም በጣም በሳ ልጅ ነሽ። በአሁን ተነሺና እህትሽን ስላለችበት የጤና ሁኔታ እንጠይቅ አለችና የቀኝ እጇን ዘረጋችላት። ሚስጥርም አሁን ሊባኖስን ለምዳት አለች እና ፈገግ ብላ እጇን ያዘቻት እና ደግፋት እህቷን ቅድም ወዳስተኙበት ክፍል ሄዱ በጸሎት ግን የለችም ሚስጥር እህቴ ያለች እና ደነገጠች ሊባኖስም ተረጋጊ ሚጢጢዋ ኦፕራሲዮን ክፍል ነው የምትሆነው ኦፕራሲዮን ያረጓታል ብለሽኛ አይደል እንዴ አለችና ጠቀሰቻት። ሚስጥር ልክነሽ እሺ አለቻት። ከዛ እስቲናይ ናይ አረፍ በይ አለችና ወደ አንድ ብቸኛ ወንበር ወሰደቻት። ሚስጥር በጣም የድካምና የጭንቀት ስሜት እየተሰማት ነው። ይህ የረሃብ እና የጭንቀቱ ምልክት ነው። ሊባኖስም አውቀዋለች። ስሚ ሚጢጢዋ አቅማጥሮሻል፣ አቅማጥሮሻል እኮ ቆይ ምግብ ነገር ላምጣልሽ፣ እዚሁ ጠብቅኝ፣ እሺ ብላት ሄደች። ሚስጥር በጣም ርቧስ ስለነበረ በፍጥነት ነው እሺ ያለቻት። ከዛም ሊባኖስ ሩጥ ሩጥ ዱብ ዱብ እያለች ወደ ምግብ ቤት ሄደች። ሊባኖስ አሁንም ያንን ደብተር ጥላው ነው ሄደችው። ሚስጥር ሊባኖስ ከኮሪደሩ ወደ ደረጃው ስትወርድ ቀጣይ ገልጾን ለማንበብ ተጣደፈች። እጇ በትንሹ ቢንቀጠቀጥም ከፈተ ከፍታ አየችው። በጣም በትልልቅ ጽሁፍ ነው የተጻፈው፣ ግን ይህኛው የፊት ገልጹ የፊት ገልጹ ላይ እንደተጻፈው በሙንጭር ጽሁፍ አልተጻፈም። ደብተሩን ብድግ አድርጋ ታፋዎቿ ላይ አስቀመጠችው እና አይኖቿን ወደ ደብተሩ ወረወረችው። ጽሁፎቹ በጣም ተነባቢ ናቸው ነገር ግን አያምሩ ማንበብ ጀመረች እንዲህ ይላል ሂዋኔ የምነግርሽን አድምጪ በመጀመሪያ ሰው በመጀመሪያ ሰው ተሰባሪ ነውና ሰውን ሳይሆን ዘላለማዊ የሆነውን አምላክሽን እመኚ ለስላሳው ልብሽን ለሻካራ ልብ ላለመስጠት የፈለግሽው አይነትን ሰው ከጎንሽ አድርገሽ ከእሱ ጋር ትልቅ ህይወትን ለመመስረት እና ደስተኛ ለመሆን አምላክሽን ተማጸኚ። አቋምሽን፣ መልክሽን፣ አለባበስሽን በማየት የሚቀርብሽ አፍቃሪን አፍቃሪ ነኝ ባይ ሰው ቢመጣ ፈጽሞ ላላመንሹ፣ ውድ አሁንም ደግመሽ የፈጣሪ የፈጣሪሽን ለማኝ ሆኚ ውዴ። እኛ ሴቶች ከወንዶች በተፈጥሮም በአስተሳሰብም እንበልጣለን። ደካማ ጎናችን እምነታችን ነው። ክፉ ሲያጋጥመን ይቀየራል ይቀየራል ማለታችን። የሆነው ይሁን የቀረው ይቅር። ያፈቀርሽውን ሳይሆን ያስፈቀረሽን ፈጣሪ እንዲ ብለሽ ለምኙ። አምላኬ ይህ ሰው የልቤ መሻት የሚሞላልኝ ሰው እንደሆን ልቤ ምስክር ናት በሙሉ ልቤ እንጂ በሙሉ አይኔ አላየው። ለዛሬ ይዘንላችሁ የመጣ ነው ክፍል አምስት ይሄንን ይመስላል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁኝ አድርጎኝ በክፍል ስድስት እመጣለሁ። ሰላም ቆዩ። አመሰግናለሁ።